ያሸንፋል ወንጌል ይታደጋል፣ ወንጌል ወንጌል ሰው ያደርጋል ወንጌል ይለወጣል፣ ወንጌል ወንጌልን ይዞ የምን መፍራት? ተናገር እንጂ ላልሰሙት ቤት ወንጌልን ይዞ የለም ኋላ መሄድ፣ ነው እንጂ ከኢየሱስ ጋር የምስራቹን እየሰበከ በሽተኞችን እየፈወስ ኢየሱስ ሰጥቶናል አደራ፣ ተነስተን ዛሬ ወንጌል እንስራ። በወንጌል አላፍርም፣ በወንጌል በወንጌል አላፍርም፣ በወንጌል ያድናል ብዬ እናገራለሁ፣ ገጠር ከተማ እሰብከዋለሁ። እኔስ በወንጌል እንዴት አፍራለሁ? እድሜ ዘመኔን እናገራለሁ ያድናል ብዬ እናገራለሁ ገጠር ከተማ መሰብከዋለሁ እኔስ በወንጌል እንዴት አፍራለሁ? እድሜ ዘመኔን እናገራለሁ። ተቀለላል በእርሱ የሚያምን ከፍርድ ይድናል! መከሩ ብዙ ሰፊ ነውና፣ እኛም እንጨዳ አብረን እንስራ። ይህን ነገር እንጂ የምስራችሁ ያልሰማ ሚስማ በመድረኮቹ የኢየሱስ ቤቱ ሰፊ ነውና ሰው ይዳንበት ዛሬ እንደገና። በወንጌል አላፍርም በወንጌል

ያሸንፋል ወንጌል ይታደጋል ወንጌል ወንጌል ሰው ያደርጋል ወንጌል ይለወጣል ወንጌል ወንጌልን ይዞ የምን መፍራት ተናገር እንጂ ላልሰሙት ቤት ወንጌልን ይዞ የለ ምዋላ መሄድ ነው እንጂ ከኢየሱስ ጋር የምስራቹን እየሰበከ በሽተኞችን እየፈወስ ኢየሱስ እቶን ሄዶ አላደራ ተነስተ ዛሬ ወንጌል እንስራ በወንጌል

ፋል ወንጌል ይታደጋል፣ ወንጌል ወንጌል ሰው ያደርጋል። ወንጌል ይለወታን ወንጌል ወንጌልን ይዞ የምን መፍራት ተናገር እንጂ ላልሰሙት፣ ቤት ወንጌልን ይዞ የለም ዋላ መሄድ ነው እንጂ ከኢየሱስ ጋር የምሥራቹን እየሰበቀ በሽተኞችን እየፈወስ ኢየሱስ ሰጥቶን ዷል አደራ፣ ተነስተን ዛሬ ወንጌል እንስራ። በወንጌል አላፍርም በወንጌል በወንጌል አላፍርም በወንጌል ያድናል ብዬ እናገራለሁ፣ ገጠር ከተማ እሰብከዋለሁ። እኔስ በወንጌል እንዴት ታፍራለሁ? እድሜ ዘመኔን እናገራለሁ ያድናል ብዬ እናገራለሁ ገጠር ከተማ መሰብከዋለሁ እኔስ በወንጌል እንዴት አፍራለሁ እድሜ ዘመኔን እናገራለሁ። ይመላል በርሱ የሚያምን ከፍርድ ይደናል። መከሩ ብዙ ሰፊ ነውና እኛ እንጨዳ አብረን እንስራ። ይህን ነገር እንጂ የምስራችሁን ያልሰማ ይስማ። በመድረኮቹ የኢየሱስ ቤቱ ሰፊ ነውና ሰው ይዳንበት ዛሬ እንደገና። በወንጌል አላፍርም፣ በወንጌል በወንጌል አላፍርም፣ በወንጌል አድናል ብዬ እናገራለሁ ገጠር ከተማ እሰብ ከዋለሁ እኔስ በወንጌል እንዴት አፍራለሁ? እድሜ ዘመኔን እናገራለሁ። አድናል ብዬ እናገራለሁ ገጠር ከተማ እሰብ ከዋለሁ እኔስ በወንጌል እንዴት አፍራለሁ? እድሜ ዘመኔን እናገራለሁ። ወንጌል ያሸንፋል፣ ወንጌል ይታደጋል፣ ወንጌል አደርጋል ወንጌል ይለወጣል ወንጌል ወንጌልን ይዞ የምን መፍራት ተናገር እንጂ ላሰሙት ቤት ወንጌልን ይዞ የለም የዋላ መሄድ ነው እንጂ ከኢየሱስ ጋር የምስራንላም ያዋን ቅዱሳን የጌታ ሰላም ከናንተ ጋር ይሁን። የነበረንን ቆይታ በጥቂቱ ለመናገር ነው ዛሬ የውሃ ጥምቀት ስርዓት የሚወስዱ ወንድሞችና እህቶች እንዲሁም የአካባቢው ሽማግሌዎች፣ አባቶች፣ እናቶች የነበሩበት በጣም ድንቅ የሆነ የወንጌልን ታላቅነት ያየንበት በጣም መልካም ጊዜ ያሳልፈናል። እግዚአብሔር የተመሰገነ ይሁን። ሁለተኛ ዙር የጥምቀት ስርዓት ነው በኪንግስ ጌት የንጉስ ቤተ ክርስቲያን ኦቾሎች አጥቢያ ከኦላንቴም ከኦቾሎችም የደህንነት ትምህርት ሲከታተሉ የነበሩ ወንድሞችና እህቶችን ያጠመቅንበት ነው ሰባ ስምንት ወንድሞች እና እህቶችን አጥምቀናል። ቀጥሎ ደግሞ የደቀ መዝሙር ትምህርት ይማራሉ። በቤተክርስቲያን ውስጥ እንደተሰጣቸው ጸጋ ደግሞ ያገለግላሉ። እግዚአብሔርን በሁሉ ስለ ሁሉ እናመሰግነዋለን። ከዚህ አገልግሎት በጸሎት በገንዘባቸው ሀሳብ የነበራቸውን ሁሉ በዚህ ከእኛ ጋር ሆነው አብረው ያገለገሉንን ሐዋርያው ቴቨን ቸ የተወለደው ማትዬን እንደገና ዳኒን ሁለቱን ሚሽነሮቻችንን ኢሱንና ወንጌላዊ መልካሙን ከልቤ ላመሰግናቸው እወዳለሁ። በዚህ በረሃ በዚህ ምድረ በዳ የወንጌልን ስራ ለመስራት የመንግስቱን ስራ የፈቃዱን ስራ ለመስራት እግዚአብሔር ሁላችንን ይባርካል። ተባረኩ። ሰላም። ይህንን ቪዲዮ የምትመለከቱ ሁሉ እግዚአብሔር ይባርካችሁ። ዛሬ ለቤተ ክርስቲያናችን እግዚአብሔር ታላቅ ድል የሰጠበት ቀን ነው። በንጉስ ደጅ አለም አቀፍ ቤተ ክርስቲያን ኦቾሎች አጥቢያ ሁለተኛ ዙር የውሃ ጥምቀት ስነ ስርዓት ዛሬ እግዚአብሔር ብዙዎችን አሳልፎ ሰጥቶን ህጻናትን፣ ወጣቶችን፣ እናትና አባቶችን ማጥመቅ ችለናል። ይሄ ደግሞ በእግዚአብሔር ጸጋ፣ በእግዚአብሔር እርዳታ፣ በእግዚአብሔር ማዳን የተከናወነ ነገር ነው። በዚህ በጣም ሀሴት አድርገናል እግዚአብሔርን። ይህንን ቪዲዮ የምትመለከቱ ሁሉ ከእኛ ጋር እንድታመሰግኑ፣ እዚህ ላለው አገልግሎት እንድትጸልዩ፣ ይዳኑ ሰዎች ሁሉ ደግሞ እንደገና ይሄ ወንጌል ለብዙዎቹ ማድረስ እንዲችሉ ጸጋ እንዲበዛላቸው፣ በጸሎታችሁ እንድታስቧቸው ከእኛ ጋር እግዚአብሔርን ታላቅ እንድታደርጉት፣ ይህንን እንመክራለሁ። ተባረኩ። አመሰግናለሁ። ሻሎም ሻሎም፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ የጌታ ቤተሰቦች። ስሜ አዋጅ ነጋሪ ዳዊት አበበ ይባላል። እንግዲህ ዛሬ በፊታችሁ የቀረብኩትኝ እግዚአብሔር አምላክ በደቡብ ኦሞ ዞን በዳሰነች ወረዳ በኦቾሎች ቀበሌ ኪንግስ ጌት ቤተክርስቲያን የሰጠንን ድል ደስ እያለኝ ላበስራችሁ ነው። እግዚአብሔር አምላክ ረድቶን ሁለተኛውን የውሃ ጥምቀት ስነስርዓት ፈጽመናል ትናንትና እሁድ እንግዲህ በዚህ ይሄ ጥምቀት ሁለተኛ ሲሆን አስቀድመን ደግሞ የመጀመሪያውን ዙር ጥምቀት 68 ሰዎችን ያጠመቅን ሲሆን ሁለተኛውን ዙር ደግሞ 78 ሰዎችን ለማጥመቅ እግዚአብሔር አምላክ ጸጋውን አብዝቶልናል። ጌታ ኢየሱስ ክርስቶስ ስሙ ይባረክ። እንደሚታወቀው አካባቢው በባዕድ አምልኮ ስርዓት ውስጥ ያለ ምድር ነው። ብዙ ልጆች ወጣቶች ወደ እግዚአብሔር መንግስት መምጣታቸው ሲገርምና ስንደነቅ ብዙ ደግሞ አባቶችን ጨምሮ ደግሞ በዚህ አሁን በሁለተኛው ዙር ጥምቀት ተጠምቀዋል። እንደሚታወቀው አባቶች የባህሉ የባዕድ አምልኮ ሰሪዎች ከመሆናቸው የተነሳ ወደ ጌታ ቤት መምጣትና የእግዚአብሔርን ቃል መስማት ብዙም አይፈልጉም። ነገር ግን እግዚአብሔር እጁን ከመዘርጋቱ የተነሳ የጸጋ ወንጌል ከመገለጡ የተነሳ በዚህ በሁለተኛው ዙር ጥምቀት ብዙ እናቶችና አባቶች ተምረው ተጠምቀዋል። እግዚአብሔርን በዚህም እጅግ አድርገን እናመሰግናለን። ጌታ ኢየሱስ ስሙ ይባረክ። ይሄም ቪዲዮ የምትመለከቱ ቅዱሳን ሁላችሁም ከእኛ ጋር እግዚአብሔርን እንድታመሰግኑና እንዲሁም ደግሞ ቀጣዩን ስራ ለመስራት አብራችሁን እንድትቆሙ፣ እንድትሰሩ፣ እንድትጸልዩ በጌታ ፍቅር እያሳሰብኩ እስካሁን ስትጸልዩልን ይሄ እንዲሆን ይሄ ድል፣ ይሄ ውጤት ኪንግስ ጌት ቤተክርስቲያን በዚህ በምድረ በላይ ያለችው ቤተክርስቲያን እንድትለመልም እግዚአብሔር ትውልድን ወደዚህ ቤተ ክርስቲያን እንዲያመጣና ውጤታማ ፍሬያማ እንድንሆን እየጸለያችሁልን ያላችሁ ቅዱሳን አሁንም ጸሎታችሁ እንዲቀጥል አብሮነታችሁ እንዲቀጥል አሁንም እግዚአብሔር በሰጣችሁ ነገር ሁሉ አብራችሁን እንድትሰሩ እያልኩኝ እግዚአብሔር አምላክ ዘመናችሁን ሕይወታችሁን መውጣትና መግባታችሁን ይባርክ። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ ብዬ እባርካችኋለሁ። እግዚአብሔር አምላክ ይባርካችሁ። ጌታ ሊመጣ ባለ በዚህ በመጨረሻው ዘመን ላይ የጌታን ስራ አብዝተን እንስራ። ጌታ ኢየሱስ ይመጣል። ሻሎም። ክብር ለኢየሱስ ይሁን። አንድ ቃል ይህንን ፕሮግራም ይጀምራለሁ። መጽሐፍ ቅዱስ ሲናገር በዕብራውያን መጽሐፍ ላይ ሲናገር ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ምራሽ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ሆንለን እርሱ ተከብሩታል ይላል መጽሐፍ ዛሬ በነበረን በዚህ ታላቅ ፕሮግራም በጣም ደስ ብሎኛል። በመገኘት ፕሮግራም ተካፋይ በመሆኔ በጣም እንደ ትልቅ እድል ቆጥረው ዛሬ ለሁለተኛ ዙር ወደ ሰባ ስምንት የሚያክሉ ተጠቀሙ። ከዚህ በላይ በተሰጣት ትልቅ መሬት ላይ ያሰበችው ትልቅ ሀሳብ ብቻ ያን ሁሉ አሳታ ያሉ ፈጽማ ደግሞ በሌላ ፕሮግራም በሌላ የምንገኛ የሆናል። የጌታ ጸጋና ሰላም ይብዛላችሁ። ከባሉ ክብር ላይ ኢየሱስ የሆን እግዚአብሔር የተባረከ ይሆን። አሁን ደግሞ በኦቾሎች ቀበሌ ወይም በኦቾሎች ሀይቅ ዳር እንገኛለን። በንጉስ ደጅ ቤተ ክርስቲያን ብዙ እግዚአብሔር ፍሮችን ሰጥቶ በብዙ ተግዳሮት መካከል ብንሆንም ጌታ ኢየሱስ ይረዳን ለዚህ ደርሰናል። እግዚአብሔር አምላክ የተባረከ ይሆን። ቅዱሳን ደግሞ የሚያስፈልጋቸውን ነገር ደግሞ እዚህ ያለው እንደሚታዩት በጣም ፀሐይ አለ። ያ ብቻም ሳይሆን ለወንጌል ለማገልገል በጣም ከባድ እንደሆነ ጸሎታችሁ ደግሞ ከእኛ እንዳይለይ ሲል በጌታ ስም ይለሰላም። ሰላም ቅዱሳን፣ የጌታ ባሪያዎች እንደምንላችሁ ጌታ የተመሰገነ ይሁን። እኔ ከፊታችሁ ያለሁት የሚታየው ባሪያ ኢሳያስ መለሰ ይባላለሁ። በዳስነች ወረዳ በደቡብ ኦሞ ወረዳ በዳስነች ቀበሌ በዳሰነች በኦቾሎች ቀበሌ በንጉስ ደጅ አለም አቀፍ ቤተክርስቲያን በመሽነርነት ወይም በወንጌላዊነት አገልግሎት ዘርፍ ላይ እገኛለሁ። ዛሬ ጌታ ረቶን ወደ ሰባ ስምንት የሚደርሱ ነፍሳቶችን አስጠምቀን ለተሻለ አገልግሎት ለማሳደግ በቅተናል። እግዚአብሔር በጣም ረቶናል። በዚህ ሁሉ መካከል ጌታ ኢየሱስ ክርስቶስ ረታችሁ። በገንዘብም ሆነ በጸሎት የደገፋችሁን ያገለግላችሁን ባሪያዎች እግዚአብሔር ይባርካችሁ። ምድርቱ እጅግ የከፋች ነች፣ በረሃም ነው። የህብረተሰቡን ማስተሳሰብ በጣም የጎላ የከፋ ስለሆነ አሁንም ጸሎታችሁ፣ እርዳታችሁ አይለየን ስል በጌታ ስን አሳስባለሁ። የጌታ ሰላም ይብዛላችሁ። ተባረ ወንጌል ሰው ያደርጋል። ወንጌል ይለውጣል።